መስጊድ ጂናዛ እንዳይሰገድ እንዲይሰገድ ተደርጓል። ተመስጊድ ጂናዛ እኛም መዲናም ደርሰናል። አልሐምዱሊላህ መካም አይተናል። ጂናዛ ይሰገድ ያለው እኛ ለሄድ ያለ ግን ጂናዛ መስጊድ ወጥቷል እናንተ ታንላችሁ እንጂ ዑለማ አይደላችሁም እስከሚባል ድረስ ይህን እያስተባበሩ እኛ ብልጽግና ነን ወደ ፖለቲካው መግባት አያስፈልግም እንጂ እኔም ማቀራቸው ልጅ ቤት መምጣት መምጣት አይችሉም። ቤተሰባቸውን እያንዳንዱ ሄደው ትያያዛለህ ተብለዋል።

እንግዲህ ያው ምርጫ እየደረሰ ነው፣ የመጅሊስ ምርጫ እየደረሰ ነው። ይሄ ለእናንተ አዲስ ነገር ነው ብዬ አላስብም። ምክንያቱም በየቀበሌው በየክፍለ ከተማው መጅሊሱ የምርጫ ሁኔታዎችን እያስፈጸመ ወይም እያንቀሳቀሰ ይገኛል ማለት ነው። ከአዲስ አበባ ጀምሮ እንግዲህ ታች ድረስ ያው ይሄ ምርጫ እውነት ሙስሊሙን ሁሉ ያካተተ ነው አደለም? የሚለው ያው ራሱን የቻለ ትልቅ ሹ ነው የሚታይ ነገር። ግልጽ የሆነ ነገር ስለሆነ ብዙ የምለው ነገር የለኝም። ከዚያ በተጨማሪ እንግዲህ አሁን ያለው መጅሊስ የዑለማ ምክር ቤት አቋቁሟል፣ ያው ታውቃላችሁ። እና እዚያ ላይ ደግሞ መሪ ያደረጋቸው ሰዎች አሉ፣ ዑለማ ምክር ቤቱን ይመራሉ ብሎ ያሰባቸው ሰዎች አሉ። እና እነዚህ ሰዎች ወደ ደሴ መጥተው ነበረ። ደሴም ሲመጡ እንግዲህ በጣም ትላልቅ መሸኾች እና ከተለያዩ ቦታዎች ከተለያዩ ከተማዎች የተሰባሰቡ ሙስሊሙን ወይም ሱፍያውን የሚወክሉ ሰዎች አመራሮች ተሰብስበው እነዚህን ዑለማ ምክር ቤት ላይ የተሾሙትን እንደ አመራርነት የተሾሙትን ሰዎች አናግረው ነበር ማለት ነው። ይዛን ሰዓት የሰጧቸው በጣም ጠንካራ ሀሳቦች አሉ። እንግዲህ እዚህ ላይ ባህረዲን ነበሩበት ያው ስብሰባው ላይ ማለት ነው። እነሱ ነበሩ ሲመሩ የነበረው እና በጣም ጠንካራ ጠንካራ ነጥቦችና ሀሳቦችን በደንብ ሲያነሱና ሲናገሩ ነበር። ትክክለኛ ያለውን መሬት ላይ ያለውን ነገር ሙስሊሙ ማህበረሰብ እንግዲህ መጅሊሱ ከተቀየረ በኋላ በደል እየደረሰበት ነውና ትክክለኛ እየደረሰ ያለውን እንግልትና በደል በትክክል እያሳዩ እየጠቀሱ እያነሱ በደንብ ተናግረዋል ማለት ነው። እኔም ዛሬ ይላቸው የመጣሁት እንግዲህ እዚህ ስብሰባ ላይ የተነሱ ሀሳቦችን ነው

በሙሉ በሙሉ የሚረዷቸው አዲስ ነው ከዚህ የሄዱት ገና አምስት ዓመታቸው ነው። ሊገሏቸው አፍነው ሰላሳ ሁለት ሉን ሉላ ይዘው ሰው ነው ያዲያ ናቸው። እንደገና አሁን ደግሞ እድር በባህላችን መዋዋላችን መቀባበሪያችንን አሁን ሊያፈርሱብን ሲሉ እድር ዳኞች ሆነው ሁለት ጊዜ ታሰሩ። አን አምስት ቀን ታሰሩ፣ ተለቀቁ። ቅሬታ ተመጣ ተባለ የሆነውን አላቅም ተለቀቁ። መልሰው ደግሞ እንደዛ ሲያደርጉ ድንኳናቸውን፣ ቅሬያቸውን፣ ድንጎራቸውን ለብቻቸው አድርገው ሁለተኛ ታሰሩ። እንደገና ደግሞ ተለቀቁ። እኛ ተገለን ሶስት መስጊድ ለቀን ስንት ኪሎ ሜትር ኳስ ሜዳው በላይ የሚባለው የውሃ ታንከሩ ካለበት በላይ እዛ ኮሚቴ ያልያዘ መስጊድ ነበር። እኒህ ሸህ እዛ አድርገን እዛ ስንት ሀገር ሄዲ ነው የምንሰግደው ጁማ ሆነ ረመዷንም ሆነ እሳቸው ጋር ነው። ከዛ ስንመጣ ግን ድንጋይ እየተወረወረብን ነው። እናንተ ታኖላችሁ እንጂ ዑለማ አይደላችሁም እስከሚባል ድረስ ይሄን እያስተባበሩ እኛ ብልጽግና ነው እንደ ይቅርታ ወደ ፖለቲካው መግባት አያስፈልግም፣ እንጂ ብልጽግና እኮ አምስት ዓመት ነው ገደቡ። ያ ማለት አንድ ሺህ አራት መቶ አርባ ምን ዓመት የመጣ እስልምና በአምስት ዓመት ነው ማለት ነው። አሁን ይህንን ለአምስት ዓመት ነው ማለት ነው። ስለ ሰለፊይነታቸው ለአምስት ዓመት ነው ማለት ነው። ብልጽግና ሲወርጅ ወደ የት ነው እኔ የማቀራቸው ልጅ ቤት መምጣት ከመ- መምጣት አይችሉም። ቤተሰባቸውን እያንዳንዱ ሄደው ትያያዛለህ ተብለዋል። እስር ቤት እኔን ሰባት ቀን አቆይቶኛል። ፖሊስ ጣቢያ ያለምንም ጥያቄ። ማን ነው እንደዚህ የሚያደርገው ሲባል አይ መጅሊሱ ነው አሉና የመጅሊሱ ሲጠየቅ ደግሞ አይ ዑለማ ምክር ቤቱ ነው ምንድ ነው? አይ አሻዒራ መዘህብ ያስፋፋል። በግልጽ ነው የተነገረ ቃሉ። ወረዳ ላይ አሻዒራ መዘህብ ያስፋፋል፣ መቆም አለበት። አቁም ብለነው ነበር። ቤቱ ይሰራል እንዴ አሻዒራ። ቆይ እናንተ እዚያ ጋር አልተስማማችሁ ነበር አሻይራና ማቱሪዲያ ይላል ኢትዮጵያ ላይ አዲስ ነው እንግዲያ ነው ለምን እናንተ ሲያቀሯቸው አሻይራና ማቱሪዲያ መሻየኮች አይደሉ ዛሬ ላይ አሻይራ በመሆናችን ብቻ ለምን ተሳደብ የማን ነው ችግሩ ዑለማ ምክር ቤት አለ ይሄ ዑለማ ምክር ቤት በሰጠው ነው እስከ ታች መዋቅሩ በወረደው እስከ ወረዳ ድረስ ከናንተ እርሰዎት ለምሳሌ ፍትዋ ይሰጣሉ?

ዘን ምን ሆኗል? ተክፊሪ ይሆኗል። የሚገርማችሁ አቋም አይቶ የሚከፍር ማህበረሰብ ተፈልፍሏል። መላ አረንጓዴ ሻል ለብሶ ካየ ሁክም መስጠት፣ ሱሪው አጥሮ ከሆነ ሩበማ ሁክም መስጠት። እንዲህ አይነት ማህበረሰብ የተፈለፈለው ለምን ይመስላቸዋል? ጀህል ስለተስፋፋ ነው። ይህን ጀህል እንዲወገል ለማድረግ ተንም ንሚ የእውቀት መዋቅሩ እንደገና መስተካከል ነበረበት። ይህን ግን ሲሰራ አላየሁትም። የለውጡ አካል ነን እኛ ብልፅግና ሂዶ ሪፖርት የሚያደርጉት እዛ ደግሞ እኛ ትንሽ አካባቢው ትንሽ ስለሚያስቸግር የመከላከያ አካባቢ ነውና ዴይ ቱዴ ነው የሚሄዱት። ዴይ ቱዴ ለማስረሻ

ሁለተኛ ሸሁሴን ታደሳ አቸን ነው መስጅድ ቅድም ተነግሯል። የነሆ ሸህ የነበሩ እዛ ታች አሁንም ገራዶ አቸን ነው መስጅድ ሸሁሴን አህመድ ማን ነው ሸ እብራሂም አህመድ ጨርጫሪት መስጅድ ሸሁሴን አህመድ እዛው ጥበቃ የነበሩ ሸሀብዱ ጨርጫሪት እነዚህ ሙተዋል በድንገት። ሸሁመር አዝሃር አሬራ ሸ እብራሂም መንበረ ፀሐይ በሸሃቁት ፈተዋ ነው የተባረው። እሳቸው ሌላው ሻህ አህመድ ሀፊዙ አሰጋጅና ከጢብ የነበሩ እሳቸው ደግሞ የመውሊድን አጀንዳ አንስተው ሊዕዋ አድርገው ስለነበሩ በሌላው ሳምንት ከዑለማ ምክር ቤቱ ጭምር ሁሉ ተባረው የክፍለ ከተማ የዑለማ መጅሊስ ነበሩ ተዛቸውን ተባረው ይቀመጣሉ። የመጅሊስ ማነው የመውሊድ አጀንዳ አንስተሃል ተብለው ማለት ነው። ለዚህም ነው ዑለማ ምክር ቤቱ የእኛ ዑለማዎች ስለማያካትት ወደ ሁለት ሺ ማነው በዚህ መልኩ ነው ሀሳባቸውን በደንብ ያቀረቡት ማለት ነው። ትክክለኛ የተከሰተ ያለውን ነገር ያውቁታል እኮ ያው እነዚህ አመራሮቹ ያውቁታል በደንብ ምንም ጥርጥር የለውም። የመጅሊስ አመራሮች ግን ያው መነገር ስላለበት በዚህ መልኩ ሀሳባቸውን አቅርበዋል ማለት ነው። የተለያዩ ቦታዎች ላይ የተለያዩ እንቅስቃሴዎች አሉ። ያው ምርጫው ፍትሃዊ እንዲሆን ሙስሊሞችን ያካተተ እንዲሆን ብዙ ጥረቶች አሉ። ኤኒዌይስ ግን ከዚህም በኋላ ባሉ ቪዲዮዎቻችን እንግዲህ ሰነድ ወጥቷል ወይንም ደግሞ የምርጫ መመሪያ በሚል ይወጣል። ስለዚህ የምርጫ መመሪያና ሌሎችንም ርዕሶች በደንብ እንወያይበታለን በደንብ እናይበታለን ማለት ነው። አብራችሁ ስለቆያችሁ አመሰግናሉ።